ይህም ቤት ከጀመርኩኝ፣ ቦታ ከተገዛ አንስቶ የው ቪዲዮ እያሳወኳችሁ ነው። ከአሁን በፊትም ሰርቪስ ቤት እንዲያቆምኩኝ ቪዲዮ ሰርቼ ይው፣ ከስደት ይህን ሁሉ አመት ቆይቼ ገና ይህንን ጀመርኩ እያልኩ ሰርቼ፣ አንዳንድ ልጆች አሁን ይህን ቤት ነው ብለሽ ሚዲያ ላይ ማውጣትሽ አይ ዲፕሬሽን ምናምን ስትሉ የነበረ፣ በነገራችን ላይ እና ያው ሰው ከትንሽ ነገር ነው የሚነሳው። በዛ ላይ ደግሞ ባለው ነገር ሲቃቃ ነው ያለው ነገር ፈጣሪውን ሲያመሰግን ነው። በያችሁ ነበረ እና እንግዲህ ከተወሰነ ወራት በፊት ደግሞ ሰርቻላችሁ ነበረ። ጊዶ እና እንዳንድ ልጆች አታዘብዝቢ፣ አንድ ቤት ሁልጊዜ እንትናት በያታውሪ፣ እኛ ሰርተን ከጨረስን ቆየን ከአንቺ ጋር ተሰደን ምናምን ስትሉ ነበረ። በነገራችን ላይ አረብ ሀገር ላይ ቶሎ የሚለወጡት ማለት ነው የሚያጭበረብሮ ሰወ ናቸው። የዞር ብሩ ናቸው እንጂ ምክንያቱም እናንተ በላባችሁ የሰው ገንዘብ ሳትቀላቅሉ በራሳችሁ በድካማችሁ በላባችሁ ከሆነ አረብ አገር ላይ ተቀምጣችሁ ቋሚ ስራ ቢኖራችሁ፣ ደህና ገቢ ደህና ደሞዝ ቢኖራችሁ፣ ራሱ ኢትዮጵያ ላይ ቢዮት ቦታ ገዝታችሁ ቤት ለመስራት ህጋቡ ቦታ ገዝታችሁ ቤት ለመስራት እንዲያው ስድስት ሰባት አመት ይፈጅባችኋል። ስድስት አመት በተለይ በአሁኑ ሰዓት ላይ ስድስት ሰባት ዓመት አይፈጅም። እንደው እስከ ዛሬ እስከ ዛሬ ምናልባት ስድስት ሰባት ዓመት ሊፈጅባችሁ ይችላል። ያነውም ቋሚ ስራ ካላችሁ፣ ዴና ደሞዝ ካላችሁ። ሀገራችን ያለው የኑሮ ውድነት ሁሉ ነገር ሰማይ ስለሆነ ከቦታ ጀምሮ ከእንጨት ጀምሮ ከሲሚንቶ ጀምሮ ብታስቡት አስቡት። ስለዚህ የዓመት የዓመት ደመወዛችሁ የሁለት ዓመት ደመወዛችሁ ራሱ ቦታ ይገዘን በሆኑ ሰዓት ቦታ እንኳን ባዶ እንግዛ ባዶ ቦታ እንግዛ ብትሉ ወጣማኑ ሁለት የሁለት ዓመት ደመወዝ አይገዛላችሁም እንዴ አጠራቅማችሁ። ምክንያቱም ሶስት ዓመት ደመወዝ ቦታ ብትገዙ በሶስት ዓመት ደመወዝ ቤት ብታቆሙ ነው። ስለዚህ በዛኔ ደግሞ ቤተሰብ የማትረዱ ከሆነ እና ይህን ሁሉ ለመተቀመጣሽ ይሄንን ቤተሰራ አትበይ ስትሉ ይነበረኝ በነገራችን ላይ ባለይ ነገር ነው ማመሰግነው አልহামዱሊላህ ባልቺኝ ባለችኝ ትንሽ ነገር ነው ማመሰግነው እና እንግዲህ እንደምታውት በመጀመሪያ ግን ብዙ ጊዜ የምንሰማው ሰማው ሀገር ሴቶች በባላቸው ሲበደሉ በባል ቤተሰብ ሲበደሉ በእናት በአባት ወንድም በሁሉም የተካዲ ቤት አሰሩልን ቦታ ግዙልን እየተባለ ብር ሲላክላቸው እያታለሉ የሰው ቤት እና የሰው ቦታ ፎቶ እየላኩ ያው ተገዛ ተሰራ እያሉ ሀገር ሲገቡ ያ ነገር የሰው እንዱ ቦታ እንዳልተገዛላቸው ቤት እንዳልተሰራላቸው ምናምን ነው፣ ብዙ ጊዜ መረጃ የምንሰማው ማለት ነው። ዛሬ ደግሞ እንግዲህ እኔ የባሌ ቤተሰብ ወይ ወላሂ ነው የምላችሁ፣ ብር በሚሊዮን በሚሊዮን የሚቆጠር ብር ብትይዙ ሰው ከሌላችሁ ከንቱ ናችሁ ነው መላችሁ። ነው ሁልጊዜና፣ የባሌን ቤተሰብ ወይ አመስግኑልኝ። ይሄው እንደዚህ ቁመው ቤት መስራት ቀላል አይደለም። አሁን የቤት ከተጀመረ ጀምሮ አምስት አምስት ወር አስቡት። መሬት ተቆፍ ሲሚንቱ አርማታ ከሆነ በኋላ ውሃ ይጠጣል። ውሃ የሚያጠጡት ቁመው ሁሉን ነገር ሲጀምር፣ ቤት ለመስራት ብዙ ዋጋ ያስከፍላችኋል። ገንዘብ ብቻ አይደለም፣ ገንዘብ ብቻ ምንም ሊያደርግላችሁ አይችልም። ገብቷቸዋል። በሚሊዮን የሚቆጠር ብር ብትልኩ ገንዘቡ ተነስቶ ራሱ ሁሉን ነገር ማድረግ አይችልም። ምን ያስፈልጋል? ሰው ያስፈልጋል። ሰው አሁን ሞልቷል፣ እኔ ጋ አሁን ሞልቷል። ሰው፣ ወንድም፣ አጎት ምናምን ነፍናቸው፣ ወንድሞች። ግን ታማኝ ሰው የለም። በነገራችሁ ይህን ማወቅ አለባችሁ፣ ታማኝ ሰው የለም። አበዳን የመቶ ሺ ብር ቃ ቢገዛ የመቶ ሺ ወይም የመቶ ሺህ ብር ሲሚንቶ ቢገዛ 200 ሺህ ብር ፈጀብኝ ነው የሚላችሁ በአሁኑ ሰዓት እጥፍ ነው የሚያስከፍሏችሁ ይገዛ ስለዋቸው ወንድሞቻችሁ እናቶቻችሁ እናንተ እናምናቻ እናንተ ያኔ እምነት የምትጠልባቸው ሰዎች በአሁኑ ሰዓት ምንም ታማኝ የለምና እንደምታዩት እንግዲህ የባሌ ቤተሰቡ ያመስግኑልኝ ይላችኋለሁ በዚህ መልኩ ቤቴን ስላሰሩልኝ ገብቷችኋል የምላችሁ አይደል እናም ልላችሁ ፈልጌ ነው። ኮሜንታተሮች አንዳንዶች ስንት እንደፈጀብሽ ነገሩን ምናምን እስከሚያልቅ አሳያችኋለሁ። እኔ እድሜ ይስጠኝ እንጂ ካለሁ በህይወት ምንም የምደብቃችሁ ነገር የለም ማለት ነው። እና ይሄን ሁሉ አመት ተቀምጠሽ እንዴት ቤት ሳትሰሪ እንዴት ይሄን ቤት ነው ብለሽ ምናምን ስትሉ፣ በነገራችሁ ላይ ይሄን ቤት ለማቆም ይሄን ቤት ለማቆም ስንት አመት እንዲፈጅ እንዲፈጅ አታውቁም። ስንት አመት እንዲፈጅ እንዲፈጅ ብቻዬን አይደለሁም። በነገራችን ላይ ያውም ከባሌ ጋር ቋሚ ስራ እየሰራሁ በደህና ደሞዝ እየሰራሁኝ አስቡት። ይህም ቤት ሁለት ሁነን እንኳ ለማቆም ምን ያህል ጊዜ እንደፈጀ እናንተ ይህን ሁላ መተቀምጠሽ እኛ ብዙ ቤት ሰርተናል የምትሉት ልትሰሩ እኮ ትችላላችሁ። በሁለት መቶ በሶስት መቶ ቦታ ትገዛላችሁ ህገ ወጥ፣ ከዛ በሰባት መቶ እና በስምንት መቶ ሺህ ብር ዝንጥ አድርጎ እያስጨረስላችኋል ህገ ወጥ ቦታ ገዝታችሁ ህገ ወጥ ቤት ለመስራት። ግን እሳ ህጋዊ ነገር በአሁኑ ሰዓት ህጋዊ ነገር በጣም ዋጋ ትከፍላላችሁ። ቤታ ለመግዛት ራሱ ቤት መስራት ራሱ። አሁን እንግዲህ ይህንን ቤት ለማቆም ይሄኔም ባሌም የስንት አመት ደሞዝ እንዴት ተጠራቅሞ እንደተጀመረ አታውቁም አታውቁም። ምክንያቱም ከሰው በሩቁ ሆናቸው ስታወት ሁሉም ነገር ቀላል ይመስላችኋል፣ ግን ስትገቡበት በጣም ከባድ ነው እና ቤተሰብ ላይ እያደረጋችሁ ስለ ቤት ጉዳይ ሙሉ መረጃ እንዲደርሳችሁ ከፈለጋችሁ ደግሞ ሰብስክራይብ አድርጋችሁ ጠብቆይ ማለት ነው። በቅርብ ቀን ደግሞ ሁሉ ነገር ሲጠናቀቅ ምን ያህል እንደፈጀ ከስር ከመሰረቷ ነግራችኋለሁ። እና ሁኔ ሁነኛ ብሎ ልክ እንደራሱ አድርጎ እንደራሱ ቤት፣ እንደራሱ ገንዘብ፣ እንደራሱ ነገር አድርጎ የሚያሰራላችሁ የማያታላችሁ፣ የማያጭበረብራችሁ ሰው ካለ ያው ጠብቁኝ በቅርብ ቀን ማለት ነው። እና እንግዲህ በባለፈው በለቀቅኩት እንጆ ስንት ብር ይዘን እንጀምር ስንት ብር ፈጅ ምናምን ስትሉ ነበረ፣ በነገራችን ላይ እና አሁን እኛ ስንጀምረው በጣም ቀላል ነበረ፣ በነገራችን ላይ 700 እና 800 ሺህ ብር እስከ ቆርቆሮ ነገር ያለብሰዋል ነበር የተባለው። ግን አሁን ከአንድ ነጥብ በላይ ነው የወሰደው፣ አሁን አሁን ካለበት ደረጃ ድረስ። ከዛ ምን ይቀራል? ግርፍ ይቀራል፣ ቀለም ይቀራል፣ ኮርኔስ ይቀራል ብዙ ነገር ይቀራል እና በሰው ስታዩት የሰው ነገር ሲሆን ይሄ ነገር ቀላል ነው የምትሉት፣ ትራሳችሁ ግን በራሳችሁ ግን ሲሆን በጣም ከበር ነው እላችኋለሁ፣ ቤተሰቦች። ስለዚህ ሙሉ ሙሉ እንትኑን ሙሉ ፕሮሰሱን ምን ያህል እንኳን እንደሚፈጅ ስንት እንደፈጀ ያው ከተለየ ሙሁመት ምን ያህል ወጪ እንዲያስወጣ ማለት ነው የምትፈልጉ ኮሜንታተሮች ደግሞ ኮመቱ። ጠቅለል አድርጌ የመለሰላችኋልኝ ገብቷችኋል። ምክንያቱም አሁን ብዙ ሰው ዲፍሮ ለመጀመር በቃ ይከብደዋል ምናምን እና እንደዚህ ነው እንደዚህ ሆኗል። እላችኋለሁ ቤተሰብ። አንድ ቤት ሁልጊዜ ቪዲዮ አትስሪ የምትሉ ደግሞ ሰብስክራይባችሁን አንስታችሁ መውጣት ትችላላችሁ። እንዲያታወቀ ፈለጋችሁ እንዲያጣው ከፈለጋችሁ እኔ ግን የሚፈልግ ሰው ስላለ አመጣ ሰራላችኋለሁ፣ ቪዲዮ ከታይ ኢንሻአላህ። ስለዚህ ሰብስክራይብ ላይክ እያደረጋችሁ ጠብቁኝ ላችኋለሁ። ሰላም አለኩም ወራህመቱላሂ ወበረካቱ።